ናኡል አሳልፎ አልሰጣቸውም። አዳይ እና ልዱ ናኡልንም አሳልፎ አልሰጡትም ለፖሊስ። ባርኮትና ዴፍ በጣም ተናደው ይገኛሉ። ፍቅር ናኡልን ተገላገልኩ ስትል ከወንጀሉ ነፃ ነው ተባለች። አዳይ እና ልዱ አሁንም ናኡልን እየለመኑት ይገኛሉ። አዳይ፣ እባክህ ናኡል፣ ከዚህ ስራ ውስጥ አትግባ እናትም ብሌንም ቢሆኑ ደስተኛ አይሆኑም። እንደዚህ እያሉ እየለመኑት እያለ ከደቂቃዎች በኋላ በር ከኪልና ማልቀሱን ይጀምራል። ናኦል እሷም ሞታለች ማን ብሌን ይላቸዋል አደይም በመወዛገብ ሆና ቆይ ተረጋጋ ምንድን ነው ትለዋለች ምን ተፈጥሮ ነው በቃ ከዚህ በኋላ እናንተ ነጻ ናችሁ እና ሄዶ ማለት በቃ ለቅቄያችኋለሁ ናኦል አሳልፎ አልሰጣቸውም ትንሽ ቆይቶም በር ይንኳኳል ማን ነው አለች አደይ እነሱ ናቸው ይላል ኤላ አትጨናነቁ ባካችሁ አሁን አደይም ሱቅ ወታ ነው የሚሆን ትመጣለች እያለ እያጽናናቸው ነው ለምለም ታዲያ ይህን ሁሉ ሰዓት ነው እንዲህ ሱቅ የምትቆየው ትላለች። ዴቭን በጣም ተጨንቆ ይገኛል። ለምለም ቆይ ይህን ሁሉ ሰዓት ቁጭ ከምትል ግን ለምን መላ አትፈልግም? ትለዋለች ኤላን። ቤዛም ከኤላ ጋር ተስማማች እና በሀሳቧ ይልቅ አንቺ አብረሽ ተቀመጭ ያለዛ ደግሞ በቀጣይ አንቺ ነሽ የምትታገችው እና የምትጠፊው እያለቻን ነው። አርፈሽ ተቀመጭ። እውነትም ለምለም ብቻ ነች እስካሁን ያልታገተችው። በቃ እንደው ምኔ ወጥቼ ፈልጋታለሁ ትልና ከቤቱ ትወጣለች። ኤላም ወይሊሊ በቃ ድርቅ ጋርሽ እኮ ደረቅ ነሽ ይልና ይከታተላታል። ቤዛና ባርኮት ቤዛ ቆይ ግን ባርኮት ለምንድን ነው የምትጨነቀው እያለች እየጠየቀችው ነው። አንተ ምን አገባ ልዱ፣ እሺ ትሁን የዴብ እህት ናት፣ ግን ደግሞ ምን ችግር አለው ለምን እንደምትጨነቀው እያለችው ነው። ባርኮት እንዴ የልዱ መጥፋት ሳያንስ እኮ አሁንማ አዴ ተጨምረ ይችላል። አዴ ብሎ ሲጣራማ በሰጫት ግን አንተ ስለ ሰው መጨነቅ የለብን ምን በወጣ ነው? አደይ እኮ የቤት ሰራተኛ ናት፣ እያለች ማመናንጫጨቅና ጣል ጣል ለማድረግ ጀመረች። አደይም ብትሆን ፍቅረኛዋ አዴ ባለላት ምን ቤት ነህ አንተ? ኦ እውነቷን ነው ባርኮት፣ በቃ ትጨነቅ። ባርኮትም ጉዳዩን እንዴ አደይ እኮ የቤት ሰራተኛ ሳትሆን፣ እሷ ልክ እንደ ፍቅር ነው ማየት እህቴ ማሪሽነት፣ በማለት መልሶላታል። ወደ ስራ ተመለስ ደግሞ እኮ ባለፈው ለእናቴ ገንዘብ የበደሯት ሰዎች አሁን ቤቱን እንዳይወስዱባት እየፈራው ነው። ታዲያስ የኔን ጉዳይ ከምን አደረስከው ትለዋለች ያሰበ ነው። አሁንም ባርኳትም ኦ፣ በቃ ያንችን ጉዳይ አለ አይደል? የእናትሽ እስኪ ምናልባት ቆይ፣ መጀመሪያ እነሱ ይገኙና የአንቺ ጉዳይ ደግሞ በኋላ ይሆናል። የሰው ልጅ እኮ መሞትም አለ መጀመሪያ የጠፉት ልጆች ይገኙ ብለው ዝግት ያደርግባታል ፋይሉን ቤዛ በጣም ትናደዳለች። ምን አይነት ፋራ ሰው ነው ደግሞ ፍቅረኛ ብዬ ያስኩት? እያለች ብቻዋን እየበሰጫት እና እያወራች ነበረ። ይህ እንግዲህ አራጣ የተባለው ቤት ምናልባት ባርኮትን ለማማለል የተጠቀመችው ዘዴ ሳይሆን አይቀርም። ባርኮት ሞኝና እንግዲህ የዋህ ነው ሰዋማኝ ነው። ቤዛ ግን እየተጠቀመችበት ነው የሚመስለው። በጊዜ ነቃ በትል ተመራጭ ነው ባርኮት አድርሱልኝ ማለት ነው። ሀሳቢ ልም በመንገድ እየሄዱ ተሎ ተሎ ተራመዱ ይልቅ ሳይደርሱብን እያለ አደይና ልዱን ከዛ ለማምለጥ እየሞከረ ነው። ልዱም በመንገድ ላይ እየሄደች እያለች እንዲህ እኔ አልቻልኩም በቃ እግሬን አመመኝ እያለች ወደ ኋላ ማፈግፈጓን ቀጠለች። ናኡልም ይልቅ አሁኔን ቀብጠትሽን ቀብጠት ሽንታየውና ተሎ ተሎ ተራመጅላታል አልቻልኩም ትላለች እንደዛ ነው ይልና ናኡልም ደገፍ ያድርጋት እና በአንድ በኩል በአንዱ በኩል ደግሞ አደይ ደገፍ አድርጋ ተሎ ተሎ እንድትራመድ አድርገዋት ወደ ቤት ይዘው እየሄዱ ነው። ካደረሳቸው በኋላም ቆም አሉና ያደረግከው ነገር ትክክል ነው ትለዋለች አደይ። ስለ ሁሉም ነገር እናመሰግናለን ብለው አመሰገኑት። ምንም እንኳን ስህተት ቢሰራ በቃ ብሌና አጣዋት። ለእነሱ ብዬ ነበር ያገድኳችሁ። ስለዚህ አሁን ሂዱ ይላቸዋል። ና እንጂ አንተም አብረን ሂድ እያሉት ነው። እሱ በምን አይኑ ወደዚያ ቤት እንደሚመለስ በጣም ጨንቆት ነበር። ልዱም በጣም አዝናለት ነበረ። እናመሰግናለን ስላተረፍከን እያሉትም ነበር ቆመው እያወር እያለ፣ ልዱ ፖሊስ መጣ ትለና ድንገት ትጨዋለች። ዴቭም ደረጃ ላይ ቁጭ ብሎ እያሰበ ነው። በአንድ በኩል የእህቱ መጥፋት፣ በሌላ በኩል የፍቅረኛው መጥፋት አሳስቦታል። ባርኮትም መጣና ከስሩ ቁጭ ብሎ ዴቭ አይዞ ተረጋጋ እያለ እያጽናነው ነው። እንደዛትውን ምን ታረገዋለ ባርኬ፣ ልዱም ነበረች አሁን እኮ ደግሞ አደይም ተጨመረች እያለ እያሰበ ነው ልጁን እስካሁን እንግዲህ ፈጣሪ ነው በሰላም የቆያት አሁንም በሰላም ትመልሳለች እያለ ባርኮት እያጽናነው ይገኛል። እንደዚህ እያጽናነው እያለ ከፖሊስ ጣቢያም ስልክ ይደወልለታል። ሄሎ ዳቢ፣ ዳዊት ነህ ይለዋል። እንግዲህ እኔ የዴቭ ስምህ ዳዊት ነው እንዴት ሁ! አላያወኩም ነበር። በአጭሩ ለካ ዴቭ የሚለው ዳዊት ነው። አዎ ይላል። ተገኝተዋል እህቶች ብሎም ደስታውን አበሰረው። ዴቭም በጣም ተደስቶ ዋው ተገኙ እኮ ይላል ግን እንዴት ብሎ ጠየቀው። ባርኮት እኔም አላቀም፣ ግን ከፖሊስ ጣቢያ ነው የተደወለውና ተገኝተዋል አሉኝ። የምራችሁን ነው ብሎም ጠየቃቸው ዴብ አላመነም። እሽ እመጣለሁ። ባርኮትም ታዲያ ድንጅ ይለዋል። አይ እነሱ እየመጡ ነው ብለዋል አለ። ደስታ በደስታ ሆኗል። ኤላ ለምነምን ለማረጋጋት እየሞከረ ነው። አረባከሽ ተረጋጊ ይላታል። ቢያንስ እኮ ለኪንጎ ነገር እሱም እንዲፈልጋት ያደርገ ነበረ። አሁን ደግሞ እነሱም መጥቼ እሳያቸው ራሱ የሉም አለች ለምለም ቆይ ግን አንተ ለምንድን ነው እንደዚህ ስሜት የቀዘቀዘው ሞራልስ ለልጁ ለልዱ ሲሆን ያን ያክል ተጨንቀና አስበህ እንዳልነበር። አሁን አዴ ጠፋሽ ስትባል ግን ምንም በቃ የምታሰመው ኮሽታ የለም ሰጥ ለጥ ብላሃል ብላ ስትናገረው ለኤላም አይ ለምለምዬ ምን ታደረገዋለሽ ለልጁስ ቢሆን ተጨንቄ ምን አመጠውላት የሚል ምላሽ ሰጥቷል በቃት እና ደጅ ላይ አረጋግቷታል። እሺ እረጋጋለሁ። ታውቃለህ እኔ እኮ በጣም ስናደድ ነው ስበሳች አንተን ከየው ሁሉ ነገሬ ይለቀኛል እያለችው ነው፣ ይቅርታም ብለዋለች። ሌሊ አንቺ እኮ እንደ ፈለግሽ መሆን ትችያለሽ ይላታል። ሌላ ነጻነት ይሰጣታል ለለምለም። ለምለም ፍቅርም ቁጭ ብላ እያሰበች ነው፣ የምታገትን ነገር ስለደረሰባትና ስላየችው። አይልዱ ይህኔ እኮ እንደ ትልቅ ሰው ቁጭ ብለሽ እያሰብሽ ይሆናል፣ መደነስ የለ መጨፈር የለ ትላታለች። እንደዚህ እያወራች እያለ ቤዛ ወደ ክፍላ ትመጣለች። ብቻሽን ስታወሪ ሰሞች ልበል አለቻት። ጀሮች ነው ባክሽ ትላለች። ባርኮትም ተከታትሏቸው ገባ። ተገኝተዋል አዳይና ልዱ ይላቸዋል። እንዴት አሉ? ፍቅር ተነሽና እስኪ ቤቱን ሞቅሞቅና ጨሰጨስ አድርየው አጸጃጅው እስኪ አዳይም ልትመጣ ነው ሲላት፣ ፍቅር እንዴ እኔ ምን አገባኝ የሰራተኛ ስራ ምሰራ ትላለች። በአርኳትም እንዲህ ፍቅር አደይ የምስረውን ስራ እኳ አንችም ትችዋለሽ፣ ምን ችግር አለው? እንደዛ ታስቢ፣ ብሎ ምክሩን ይለግሳታል። በዛ ላይ ደግሞ ቤዛም ታግዝሻለች። ቤዛ ከፊቷ ስላለ እሺ አለች። አዟቸው ከወጣ በኋላም ቤዛ ደግሞ ለምንድ ነው የሰራተኛ ስራ ስር ይለኛል? እንዴ ምን አይነት ወንድም ነው ያለሽ? ትላታለች። ፍቅርም በወንድም የማቅ ቀልድ የለም አስመሳይ አለቻት። ምን እኔን ነው አስመሳይ? አዎ ፊት ለፊቷ አትናገሪም ነበር፣ ሲወጣ እንደዚህ የምትናገሪው፣ ብላም ተናገረቻት። እውነትም አስመሳይ። ቤዛ ዴብም አዳይን አገኛትና በደስታ ተቀበላት። እህዴስ ይላል። እህቱም ናኡል አመጣት እንዴት ነች? ደህና ነኝ። ዴብም ናኡልን ሂዶ አንገቱን ንቅ ያደረገዋል። ልዱ ዴብ ምንም እንዳታደርገው ናኡልን እያለችው ነው። እግሬን አሞኝ እኮ እሱ ነው ያመጣኝ፣ ደህና ነኝ አለች። ባርኮትም ዘሎ ንቅ ያደረገዋል። አረባክተውት እንዳነኩት እያሉ አዳይ እና ልዱ እየታገሉለት ይገኛሉ አሳልፈው አልሰጡትም እንዴት መጣችሁ ደግሞ ምን ቢያደርጋችሁ ነው ለእሱ ጠበቃ የሆናችሁለት ያስፈራራችሁ ነገር አለ እንዴ ወይስ ደግሞ ገላችኋለሁ ብሏችሁ ነው ተናገሩ ይህ እኮ ወንጀለኛ ነው እያሉ ቅውጥ ያደርጉታል ልዱም ናኡል ንጹህ ሰው ነው እኔ ራሴ ነኝ ከቤት ያመለጥኩትና እየጠፋሁ ትላቸዋለች እኔ አላምንም እንዴት ይላል ዴቭ አዳይም ተከተለችና ልክ ናት ናውል ከቤቱ ከወሰደ በኋላ እየተንከባከባት ነበረ። እኔ ደግሞ አወቅኩና ከቤቱ ይቺ ላመጣት ሄድኩ እና መጣኋት። ምንም ሊያምኑ አልቻሉም። እንዴት ሊሆን ይችላል? ባርኮት ጥያቄ የፈጠረበትና ገድያታለሁ እኮ ሲል የሰማ ነው አለ። ናውልም አዎ ብያለሁ እኔ ገድያታለሁ ማለት አልገደልኳትም ማለት ነው። ያንን ዘዴ የተጠቀምኩት ቤዛን ለማስፈራራት ነው ይላል። ፍቅር ምን ትላለች? ሶስታችሁም እየተጫወታችሁብን ነው አይደል ብላ ቅውጥ አረገችው። ብዙ አጋጣሚ በጣም ጎበዞች አደይና ልዱ አሳልፈው አልሰጡትም። ፍቅር ተገላገልኩት ብላ ደስ ብሏት ነበር። ቤዛም ብትሆን ናኡል በጣም አሳዛኝ ና ምስኪን ልጅ ነው፣ አደይ ተረጋጊ ተናገሪ አለቻት። አደይም ፍቅር ሁሉንም ነገር ያሰብሽልኝን ሁሉ ሰምቻለሁ፣ ስለዚህ እኔን ታይኝ ታይ ወቃ አለቻት። ባርኮትም አደይ ይላል ፍቅር እንደዛ ብላ ስለተናገረቻት አትዋሽ ተናገሪ እያሉ ነው አሁን ከዚህ ቤት ሳላስቀይምህ ውጣ ብለውም ይጮኸበታል። ናውልም ይቅርታ ዴቭ፣ አንተ የተሰማ ስሜት በሙሉ ለእኔም ተሰምቶኛል። ነገር ግን የአንተ እህት በህይወት አለች ተመልሳ መጣለች የእኔ ግን የለችም ብሌን ብሎ ይናገራል። ዴቭ ምንም አልተረዳውም እና እሳት ጎርሶ ስለነበረ ውጣልኝ እያለ ያንከላከለው ነው ሀዘን ላይ ነኝ አላቸው። ዴቭም እህቱን ይጠይቃታል። ቆይ ቆይ ምን አድርጎች ነው እንደዚህ ዝም ያልሽው የጠፋሽውስ በእኔ ምክንያት ነው ብሎ ጠይቃት። አንተም ኤላም አትፈልጉኝ። ምንን በቃ ለቤተሰቦቻችን ደውለሽ ነገር ያቸው ግን በስህተት ደግሞ እንዳትናገር መጥፋት ሲሆን ብሎም ያስጠነቅቃታል። ከዚህ በኋላ ግን ያሌነ ፈቃድ ምንም ነገር እንዳትሰር እያለ እየመከራት ነው። ልዱ ገደም ብላ በጣም እያሰበች ነው። ዴብ ከወጣ በኋላ ከክፍሏም ፍቅር ትገባለች። አሁን ደግሞ እንችን ምን አመጣሽ ከዚህ ክፉ አለቻት። ክፉ መሆን የነርሾውና ናውል ምን ብሎ አስፈራርቶች ነው? ይህ ናውልማ ብዙ ነገርሽን ቀይሮታል። ውጭ ሌብላ አሁንም ቤዛ መጣች። ቤዛ ካዳይ ጋር እያወራች ነው። አንቺ ጉደኛ፣ ስንት ከብሯችሁ ነው ዝም ያላችሁት እና አሳልፋችሁ ያልሰጣችሁት ብላ ካዳይ ላይ ሂዳ ትጮባታለች። ሴትነታችሁን ሽጣችሁን አይደል ስንት ገንዘብ አወጣችሁ እያለች ዝቅ ዝቅ ያደረገቻቸው እኔ እንደዚ አይነት ሴት አይደለም አለቻትና በጥፊ ትላታለች። አደይም በጥፊ ካለቻት በኋላ ባርኮትም ይመጣል። አደይ ምን እየሰራች ነው? ይቅርታ ባርኮት ፍቅረኛን ስለመታውበት ለዋለች። ባርኮት አደይ እኮ እንደዚህ ጥሩ ጥሩ ልጅ ነች። ክፉ ነገር ካልተናገሯት እንደዛ ነገር አታውቅም ይላታል። ቤዛ በጣም ተናደዳለች። ድሮ ምኔ እንደማታምነኝ አውቃለሁ ትለና ጥለው ትወጣለች። አዳይ አመሰግናለሁ ይላታል። ዴቨም ልዱን ስላመጣሽልኝ። ምንም አይደል፣ እንደውም መመስገን ያለበት ናኡል ነው። ልዱን አላምናትም። አንቺን ግን በጣም ነው እማምንሽ አትዋሽኝም አይደል ብሎም ጠየቃት። ጥፋት የለበትም አይደል? በእርግጥ ጥፋት ይኖርበታል ስላልተረዳችሁት ነው እንጂ ጥሩ ልጅ ነው። እህትም እኮ አስተዋይ ነች። አውቃ ነው ሞኝ የምትመስለው እንጂ ከኔ በላይ በዘጠናች ትለዋለች። እውነሽን ነው ብሎ ዴቪን በጣም ደስ ይለዋል። ስለ እህቱ መስማት በጣም ተወዛግቦ እና ግራ ተጋብቶ ነበር። እንዴት እህቴ እንደዚህ ልታደንቀች አለች እያለ ለራሱ ጥያቄ ይፈጥሮበታል። ደግሞ ሰምታ እንደዚህ እንዳትኮራብኝ እንደዋደራህን ሚስጥር ጠብቅ እያለችም እያወራችሁ ነው አታስቢ ይላታል ቤዛና ልዱ አንቺ ደግሞ ምን ትሰሪያለሽ? ሴትነታችሁን ሸጣችሁ ነው አይደል የመጣችሁት ትልና አዳይ በጥፍ የመታት ስለነበረ ንዴቷን ከልዱ ላይ ለመውጣት እየሞከረች ነበር። አላስፈላጊ ቃላቶችን በጣም ስትናገራት ልዱ ውጭልኝ አለቻት። እኔማ ልዱ ተነስታ ካልገዋ ላይ በጥፍ የምትላት መስሎ ነበር። ነገር ግን አልመታቻትም፣ አስወጣቻት። ኤላ ና ነምነም ካፌ ቁጭ ብለው ስልክ ይደወልላቸዋል። መጥተዋል ተብለውም ወደ ቤት ተመልሰዋል። ፍቅርና ልዱ አንቺ ግን ምን አድርገሽ ነው የሁሉ ነገር ያደረግሽብኝ ብላ ጠይቀቻት። አንቺን ሳይሆን አዳይን ነበር የፈለግኩት። አንቺ ከንቱ ክፉ ሰውነሽ አለቻት። እመኝ እኔ ምንም ነገር አላረኩሽም፣ ጠላተሽ አይደለውም አለቻት። ሲጀመር ጀመር አንቺ ናውለን አልተረዳሽውም ልትጠቅም በሚሞከር ሽው እንጂ ብሌን እኮ እናስማያች ስትጨቃጨቁ የነበረችው አለቻት። ማለት አለች። ባለጌነሽ ብላትም ሰድባት ወጣች። አንቺ እንደዚህ ከሆንሽማ አታስቀምጨኝም አለች። ፍቅርም ባርኮት ከእናቱ ጋር ስልክ እያወራ ነው። በቃ ማየ ስትመጪ ንገረኝ፣ እሺ እንዳስተካክለው ይላታል። ስልክ አውርቶ ከጨረሰ በኋላም ወደ ክፍሉ ገብቶ ቀውን እየሰበሰበ ነው ወደ ስራ ለመመለስ ቤዛ መጣችና ወዴት ነው ትለዋለች። ወደ ስራ ቦታ። እንዴ ባርኮተን እኮ ፍቅረኛ ነኝ፣ እንዴት ነው ጥለኝ የምትሄደው? እንክብካቤ እየሰጠኝ አይደለም ብላ እየነገረችው ነው። እሱ ግን እኔ የስራ ሰው ነኝ ብሎ ጥሯት ሊሄድ እያሰበ ነው። እኔ ከዚህ ቤት መሆን አልፈልግም፣ ሁሉም ደብሮብኛል እያለች ነው። እንግዲህ አዳይና ደብ እንደውም በጣም ሰው አክባሪ ናቸው። ተረጋግተሽ ጸባይሽን አሳምረሽ ተቀመጭ እያላት ነው። በቃ እነሱ ልሰና በቴልና ወደ ዴብ ይሄዳል። ዴብና አዳይም በጣም እያወሩ ነው ቁጭ ብለው። ዳይመንድና ክንጎም መንገድ ላይ ቁጭ ብለው እያወሩ ነው። በመንገዳቸውም ናውልን ያዩታል። ያን አውል አይደለም እንዴ መከታተል አለብን ብለው ተከታተሉት። ባርኮትም አደራ ብሏቸው ሄደ ቤቱንና ፍቅርን። ዳይመንድም ናውልን እየደበደቡት ይገኛሉ። ሀዘንተኛን ተውኝ እያላቸው እየለመናቸው ነበር። እነሱ ግን እየቀጠቀጡት ነው። ያሳዝናል ምስኪን ሰላም ጤና ስጥልኝ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ በቀጣይ ቪዲዮ እስከምንገናኙ መልካም ጊዜ ሆነላችሁ